ጤና ይስጥልኝ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ ጸጋና ሰላም በያላችሁበት ይብዛላችሁ። ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ ዘጠና አንደኛ ቀናችን ላይ ደርሰናል። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራእይ 22 ብለን እየተጓዝን ያለ ነው። ዛሬ ደግሞ የምናነበው ክፍል ሁለተኛ ሳሙኤል ከምዕራፍ 13 እስከ 15 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ከዚህም በኋላ እንዲህ ሆነ። ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበረ። የዳዊትም ልጅ አምኖን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም የሳምአ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበረ። እርሱም የንጉስ ልጅ ሆይ፣ ስለምን በቀን በቀን እንዲህ ከሳ? አትነግረኝ ምን አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወዳት አለሁ አለ። ኢዮናዳብም ታምም ያለው ብለህ በአልጋ ላይ ተኛ። አባትህም ሊያይህ በመጣ ጊዜ እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ መብሉንም እኔ እያየው እንድታዘጋጅልኝ ከእጇም እንድበላው እለምናሃለው በላለው። እንዲሁም አምኖን ታምም ያለው ብሎ ተኛ። ንጉሡም ሊያየው በመጣ ጊዜ አምኖን ንጉሡን እህቴ ትዕማር እንድትመጣና እኔ እያየው ሁለት እንጎቻ እንድታደርግልኝ ከእጇም እንድበላ እለምናሃለው አለው። ዳዊትም መብልን ታዘጋጅለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞችን ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች፣ ተኝቶም ነበረ። ዱቄትም ወስዳ ለወሰች፣ እያየም እንጎቻ አደረገች፣ ጋገረችም። ምጣዱንም ወስዳ በፊቱ ገለበጠች። እርሱ ግን ይበላ ዘንድ እምቢ አለ። አምኖንም ሰውን ሁሉ ከእኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን ከእጅሽ ይበላ ዘንድ መብሉን ወደ እልፍኙ አግቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሞ አምሎን ወዳለበት እልፍኝ ያገባቸው። መብሉንም ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔ ጋር ተኚ አላት። እርሷን መልሳ ወንድሜ ሆይ አይሆንም፣ እንዲህ ያለ ነገር በእስራኤል ዘንድ አይገባምና አታሳፍረኝ፣ ይህንንም ነውረኛ ስራ አታደርግ። እኔ ነውሬን ወዴት ልሸከም? አንተም በእስራኤል ዘንድ ከምናምንቴዎች እንዳንዱ ትሆናለህ። እንግዲህ ስለ ንጉሥ ንገረው፣ እኔንም አይነሳህም አለችው። ቃሏን ግን አልሰማም፤ ከእርሷም ይልቅ ብርቱ ነበርና በግድ አስነወራት፣ ከእርሷም ጋር ተኛ። ከዚያም በኋላ አምኖን ፈጽሞ ጠላት፤ አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ። አምኖንም ተነስተሽ ሂጅ አላት። እርሷም አይሆንም፣ ቀድሞ ከሰራው ክፋት ይልቅ እኔን በማውጣት የበለጠ ክፋት ትሰራለህ አለችው። እርሱ ግን አልሰማትም። የሚያገለግለውንም ብላቴና ጠርቶ ይህችን ሴት ከፊት ያስወጥተህ፣ በሩን ዝጋባት አለው። ብዙ ህብር ያለውን ልብስ ለብሳ ነበረ። እንዲህ ያለውን ልብስ የንጉስ ልጆች ደናግሉ ይለብሱ ነበርና፣ አገልጋዩ ማስወጥቶ በሩን ዘጋባት። ትዕማርም በራሷ ላይ አመድ ነስንሳ፣ ብዙ ህብርም ያለውን ልብሷን ተርትራ፣ እጇንም በራሷ ላይ ጭና እየጮኸች ሄደች። ወንድሟም አቤሴሎም ወንድምሽ አምኖን ከአንቺ ጋር ነበረን? እህቴ ሆይ አሁን ግን ዝም በይ ወንድምሽ ነው፣ ይህን ነገር በልብሽ አትያዥው አላት። ትዕማርም በወንድሟ በአቤሴሎም ቤት ብቻዋን ተቀመጠች። ንጉሡም ዳዊት ይህንን ነገር ሁሉ በሰማ ጊዜ እጅግ ተቆጣ። ነገር ግን የበኩር ልጁ ነበርና ስለወደደው የልጁን የአምኖንን ነፍስ አላሳዘነም። አቤሴሎምም እህቱን ትዕማርን ስላሳፈራት አምኖንን ጠልቶታልና፣ አቤሴሎም አምኖንን ክፉም ሆነ መልካምም አልተናገረውም። ከሁለት ዓመት በኋላ አቤሴሎም በኤፍሬም አቅራቢያ ባለችው በቤላሶር በጎቹን አሸለተ። አቤሴሎምም የንጉሱን ልጆች ሁሉ ጠራ። አቤሴሎምም ወደ ንጉሱ ወጥቶ እነሆ ባሪያህ በጎቹን ያሸልታል፣ ንጉሡና ሎሌዎችህ ከባሪያህ ጋር ይሂዱ አለው። ንጉሡም አቤሴሎምን ልጄ ሆይ እንከብድብሃለንና ሁላችንን መጣ ዘንድ አይሆንም አለው። የግድም አለው፣ እርሱ ግን መረቀው እንጂ ለመሄድ እንቢ አለ። አቤሴሎምም አንተን ቢካልክ ወንድሜ አምኖን ከኛ ጋር እንዲሄድ ለምነሃለሁ አለ። ንጉሡም ከአንተ ጋር ለምን ይሄዳል አለው። አቤሴሎምም የግድ አለው፣ አምኖንንና የንጉሡንም ልጆች ሁሉ ከእርሱ ጋር ሰደደ። አቤሴሎምም እንደ ንጉሥ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን ደስ ባለው ጊዜ እዩ፣ አምኖንን ግደሉ ባልኳችሁ ጊዜ ግደሉት፣ አትፍሩም፤ ያዘዝኳችሁን ይነኝና፣ በርቱ ጽኑም ብሎ አዘዛቸው። የአቤሴሎም አገልጋዮች አቤሴሎም እንዳዘዛቸው በአምኖን ላይ ያደረጉበት። የንጉሱም ልጆች ሁሉ ተነስተው በየበቅሏቸው ተቀምጠው ሸሹ። ገናም በመንገድ ሲሄዱ ለዳዊት አቤሴሎም የንጉሱን ልጆች ሁሉ ገድሏል፣ ከእነርሱም አንድ አልቀረም፤ የሚል ወሬ መጣለት። ንጉሱም ተነስቶ ልብሱን ቀደደ፣ በምድር ላይም ወደቀ። ባሪያዎቹም ሙሉ ልብሳቸውን ቀደው ባጠገቡ ቆሙ። የዳዊትም ወንድም የሳማ ልጅ ኢዮናዳብ ጌታዬ ጎልማሶቹ የንጉሱ ልጆች ሁሉ እንደሞቱ አያስብ፤ እህቱን ትዕማርን በግድ ካስነወራት ጀምሮ በአቤሴሎም ዘንድ የተቆረጠ ነገር ነበርና የሞተ አምኖን ብቻ ነው። አሁንም የሞተ አምኖን ብቻ ነው እንጂ የንጉስ ልጆች ሁሉ ሞቱ ብሎ ጌታዬ ንጉሱ ይህን ነገር በልቡ አያኑር አለው። አቤሴሎምም ኮበለለ። ጉበኛውም ጎልማሳ አይኑን ከፍ አደረገ፣ እነሆም ብዙ ሰዎች በኋላው በተራራው አጠገብ በመንገድ ሲመጡ አየ። ኢዮናዳብም ንጉሱን፣ እነሆ የንጉሱ ልጆች መጥተዋል፣ ባሪያህ እንዳለው እንዲሁ ሆኗል አለው። ተናግሮም በጨረሰ ጊዜ እነሆ ወዲያው የንጉሱ ልጆች ገቡ፣ ድምፃቸውን ከፍ አድርገው አለቀሱ። ደግሞ የንጉሱ ባሪያዎች ሁሉ እጅግ ታላቅ ልቅሶ አለቀሱ። አቤሴሎም ግን ኮብልሎ ወደ ጌሹር ንጉስ ወደ አሚሁድ ልጅ ወደ ተልማ ሄደ። ዳዊትም ሁልጊዜ ለልጁ ያለቀስ ነበረ። አቤሴሎም ኮብልሎ ወደ ጌሹር ሄደ። በዚያም ሶስት ዓመት ያህል ተቀመጠ። ንጉሱም ዳዊት ስለ አምኖን ሞት ተጽናንቶ ወደ አቤሴሎም ይሄድ ዘንድ እጅግ ናፈቀ። ሁለተኛ ሳሙኤል ምዕራፍ 14። የጽሩያም ልጅ ኢዮአብ የንጉሱ ልብ ወደ አቤሴሎም እንዳዘነበለ አወቀ። ኢዮአብም ወደ ቴቁሄ ልኮ ከዚያ ብልሃተኛ ሴት አስመጣና አልቅሺ፣ የሐዘንም ልብስ ልበሺ፣ ዘይትም አትቀቢ፣ ስለ ሞተ ሰውን ብዙ ዘመን እንደምታለቅሺ ሁኚ። ወደ ንጉሱም ገብተሽ እንዲ ያለውን ቃል ንገሪው አላት። ኢዮአብም ቃሉን በእርሷ አፍ አደረገ። እንዲሁም የቴቁሄቱ ሴት ወደ ንጉሱ ገብታ በግንባሯ በምድር ላይ ወደቀች እጅ ነስታም ንጉሶ ሆይ አድነኝ አለች ንጉሱም ምን ሆነሻል አላት እርሷ መልሳ አለች በእውነት እኔ ባሌ ሞተብኝ ባልቴት ሴት ነኝ ለእኔም ለባሪያ ሁለት ወንዶች ልጆች ነበሩኝ በሜዳም ተጣሉ የሚገላግላቸውም አልነበረም አንዱም ሌላውን መጥቶ ገደለው እነሆም ዘመዶች ሁሉ በባሪያ ላይ ተነስተው ስለገደለው ስለወንድሙ ነፍስ እንገድለው ዘንድ ወንድሙን የገደለውን አውጪ ያሉኝ፣ እንዲሁም ደግሞ ወራሹን የቀረውን መብራቴን ያጠፋሉ የባሌን ስምና ዘርም ከምድር ላይ አያስቀሩም። ንጉሱም ሴቲቱም ወደ ቤትሽ ሂጂ እኔም ስለ አንቺ አዛለሁ አላት። የቴቁሄቱ ሴት ንጉሱን ጌታዬ ንጉሥ ሆይ ኃጢአቱ በእኔና በአባቴ ቤት ላይ ይሁን ንጉሱና ዙፋኑ ንጹህ ይሁኑ አለችው። ንጉሱም የሚናገርሽን አምጪልኝ ከዚያም በኋላ ደግሞ አይነካሽም አለ። እርሷም ደም ተበቃዮችም ከእንግዲህ ወዲህ እንዳያጠፉ፣ ልጄንም እንዳይገድሉ ንጉሱ አምላኩን እግዚአብሔርን ያስባለች እርሱም፣ ሕያው እግዚአብሔርን ከልጅሽ አንድ ጠጉር በምድር ላይ አይወድቅም አለ። ሴቲቱም እኔ ባሪያ ለጌታዬ ለንጉስ አንድ ቃል ልናገር አለች። እርሱም ተናገሪ አለ። ሴቲቱም አለች በእግዚአብሔር ህዝብ ላይ እንዲህ ያለ ነገር ስለምን አሰብክ? ንጉሱ ይህንን ተናግሯልና ያሳደደውን ስላላስመለሰ በደለኛ ነው። ሁላችንም እንሞታለን። በምድርም ላይ እንደፈሰሰና እንደማይመለስ ውሃነን እግዚአብሔርም የነፍስን ጥፋት አይወድም፣ ነገር ግን የተጣለ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። አሁንም ህዝቡ ስለሚያስፈራራኝ ይህ ነገር ለጌታዬን ለንጉሱን እነግረው ዘንድ መጥቻለሁኝ። እኔም ባሪያ ምናልባት የኔን የባሪያውን ልመና ንጉሱ ያደርግልኝ እንደሆነ ለንጉሱ ልናገር፣ እርሷንና ልጇን ከእግዚአብሔር ርስት ያጠፋቸው ዘንድ ከሚሻ ሰው እጅ ያድን ዘንድ ንጉሱ ባሪያውን ይሰማል አልኩ። እኔም ባሪያ መልካሙና ክፉውን ነገር ለመስማት ንጉሱ ጌታዬ እንደ እግዚአብሔር መላእክ ነውና የጌታዬ የንጉሱ ቃል ያጽናናኛል፣ አምላክህም እግዚአብሔር ከአንተ ጋር ይሁን አልኩ። ንጉሱም ለሴቲቱ መልሶ የምጠይቅሽን ነገር አትሰጉርኝ አለ። ሴቲቱም ጌታዬ ንጉሱ ይናገር አለች። ንጉሱም በዚህ ሁሉ የኢዮአብ እጅ ካንቺ ጋር ነውን አላት። ሴቲቱ መልሳ ጌታዬ ንጉሥ ሆይ በሕያው ነፍስህ እምላለሁ ጌታዬ ንጉሱ ከተናገረው ነገር ወደ ቀኝም ወደ ግራም ሊል የሚችል የለም ባሪያህ ኢዮአብ አዞኛል ይህንንም ቃል ሁሉ በባሪያህ አፍ አደረገው። ባሪያህ ኢዮአብ የዚህ ነገር መልክ እንዲለውጥ አደረገ። ነገር ግን የእግዚአብሔር መልአክ ጠቢብ እንደሆነ፣ አንተም ጌታዬ በምድር ላይ ያለውን ነገር ሁሉ ታውቅ ዘንድ ጠቢብ ነህ አለች። ንጉሱም ኢዮአብን፣ እነሆ ይህንን ነገር አድርግ ያለው እንግዲህ ሂድና ብላቴናውን አቤሴሎምን መልሰው አለው። ኢዮአብም በምድር ላይ በግንባሩ ወድቆ እጅ ነሳ፣ ንጉሱንም ባረከ። ኢዮአብም ጌታዬ ንጉስ ሆይ የባሪያህን ነገር አድርገሃልና በአይነፊት ሞገስ እንዳገኘ ባሪያህ ዛሬ አወቀ አለ። ኢዮአብም ተነስቶ ወደ ጌሹር ሄደ። አቤሴሎምንም ወደ ኢየሩሳሌም ይዞ መጣ። ንጉሱም ወደ ቤቱ ይሄድ እንጂ ፊቴን እንዳያ ያለ። አቤሴሎምም ወደ ቤቱ ሄደ፣ የንጉሱን ፊት አላየም። በእስራኤል ሁሉ ዘንድ እንደ አቤሴሎም በውበቱ የተመሰገነ ሰው አልነበረም፣ ከእግሩም እስከ ራሱ ድረስ ነውር አልነበረበትም። ጠጉሩም ይከብደው ነበርና በአመት አንድ ጊዜ ይቆርጠው ነበረ። ሲቆረጥም የራሱ ጠጉር በንጉስ ሚዛን ሁለት መቶ ሰቅል ያህል ይመዝን ነበረ። ለአቤሴሎምም ሶስት ወንዶች ልጆችና አንዲት ሴት ልጅ ተወለዱለት። የሴቲቱም ልጅ ስም ትዕማር ነበረ። እርሷ የሚተዋበች ሴት ነበረች። አቤሴሎምም በኢየሩሳሌም ሁለት ዓመት ሙሉ የንጉሱን ፊት ሳያይ የተቀመጠ። አቤሴሎምም ወደ ንጉሱ ይልከው ዘንድ ወደ ኢዮአብ ላከ፣ ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት ሊመጣ ግን አልወደደም። ባሪያዎቹንም በእርሻ ያጠገብ ያለውን የኢዮአብን እርሻ እዩ፣ በዚያም ገብስ አለው፣ ሂዳችሁ በእሳት አቃጥሉት አላቸው። የአቤሴሎምን ባሪያዎች እርሻውን አቃጠሉት። እየዋብም ተነስቶ ወደ አቤሴሎም ወደ ቤቱ መጣና ባሪያዎች እርሻይን ስለምን አቃጠሉት? አለው። አቤሴሎምም እየዋብን መልሶ ከጌሹር ለምን መጣው? በዚያ ተቀምጬ ብሆን ይሻለኝ ነበረ ብለህ እንድትነግረው ወደ ንጉሱ ልክህ ዘንድ ወደ እኔ ጠራው። አሁንም የንጉሱን ፊት ልይ፣ ኃጢአት ቢሆንብኝ ይግደለኝ አለ። ኢዮአብም ወደ ንጉስ መጥቶ ነገረው። አቤሴሎምንም ጠራው። ወደ ንጉሱም ገብቶ በንጉሱ ፊት ወደ ምድር በግንባሩ ተደፋ። ንጉሱም አቤሴሎምን ሳመው። ሁለተኛ ሳሙኤል ምዕራፍ 15። ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎች አዘጋጀ። አቤሴሎምም በማለዳ ተነስቶ በበሩ አደባባይ ይቆም ነበረ። አቤሴሎምም ከንጉስ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበረ። እርሱም እኔ ባሪያ ከእስራኤል ነገድ ከአንዲቱ ነኝ ብሎ ይመልስ ነበረ። አቤሴሎምም ነገርህ እውነተኛና ቅን ነው ነገር ግን ከንጉስ ታዞ የሚሰማህ የለም ይለው ነበረ። አቤሴሎምም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ ፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበረ። ሰውም እጅ ሊነሳው ወደ እርሱ በቀረበ ጊዜ እጁን ዘርግቶ ይይዝና ይስመው ነበረ። እንዲሁም አቤሴሎም ከንጉስ ፍርድ ሊሰማ ከእስራኤል ዘንድ በሚመጣ ሁሉ ያደርግ ነበረ። አቤሴሎምም የእስራኤልን ሰዎች ልብ ሰረቀ። እንዲህም ሆነ። ከአራት ዓመት በኋላ አቤሴሎም ንጉሱን ለእግዚአብሔር የተሳልኩትን ስእለት ለመስጠት ወደ ኬብሮን እባክህ ልሂድ። እኔ ባሪያህ በሶሪያ ጌሹር ሳለው እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መስዋዕትን አቀርባለሁ ብዬ ስእለት ተስዬ ነበር አለው። ንጉሱን በደህና ሂድ አለው። ተነስቶም ወደ ኬብሮን ሄደ። አቤሴሎምም በእስራኤል ነገድ ሁሉ የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚሉ ጉበኞችን ላከ። የተጠሩትም ሁለት መቶ ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ። የሚሆነውን ነገር ከቶ አያውቁም ነበር። አቤሴሎምም የዳዊት መካሪ የነበረውን የጊሎ ሰው አኪጦፌልን ከከተማው ከጊሎ መሥዋዕት በሚያቀርብበት ጊዜ አስጠራው። ሴራውም ጽኑ ሆነ። ከአቤሴሎምም ጋር ያለው ሕዝብ እየበዛ ሄደ። ለዳዊትም የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኗል የሚል ወሬኛ መጣለት። ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎችን ሁሉ ተነሱ እንሽሽ፣ ያለዛ ከአቤሴሎም የሚድን ከእኛ የለምና፣ መጥቶም እንዳይዘን ክፉም እንዳያመጣብን፣ ከተማይቱንም በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው። የንጉሡ ባሪያዎች ንጉሡን እነሆ ጌታችን ንጉሡ የመረጠውን ሁሉ እኛ ባሪያዎች እሺ ብለን እናደርጋለን አሉት። ንጉሡም ከእርሱም በኋላ ቤተሰቡም ሁሉ ወጡ። ንጉሡም አስሩን ሴቶች ቁባቶቹን ቤቱን ይጠብቁ ዘንድ ተወ። ንጉሡም ከእርሱ በኋላ ህዝቡም ሁሉ ወጡ። በቤት ሚሃርቅ ቆሙ ባሪያዎቹም ሁሉ በፊቱ አለፉ። ከሊታውያንና ፈሊታውያንም ሁሉ ከእርሱም በኋላ ከጌት የመጡት ስድስት መቶ ጌታውያን ሁሉ በንጉሱ ፊት አለፉ። ንጉሱም የጌት ሰው ኢታይን ከእኛ ጋር ለምን መጣህ? አንተ ከስፍራህ የመጣህ እንግዳና ስደተኛ ነህና፣ ተመለስ፣ ከንጉሱም ጋር ተቀመጥ። የመጣኸው ትናንት ነው፣ ዛሬ ከእኛ ጋር ላዙርህን እኔ ወደሚሄድበት እሄዳለሁ። አንተ ግን ተመለስ፣ ወንድሞችህንም ከአንተ ጋር ውሰድ። እግዚአብሔር ምሕረትና እውነቱን ያደርግልህ አለ። ኢታይንም ለንጉሱ መልሶ ሕያው እግዚአብሔርን በጌታዬ በንጉሱ ሕይወት እምላለው በእውነት ጌታዬ ባለበት ስፍራ ሁሉ በሞትም ቢሆን በሕይወት በዚያ ደግሞ እኔ ባሪያ እሆናለሁ፣ አለ። ዳዊትም ኢታይን ሂድ ተሻገር አለው። የጌት ሰው ኢታይና ሰዎች ሁሉ ከእርሱም ጋር የነበሩት ሕጻናት ሁሉ ተሻገሩ። በሀገርም የነበሩት ሁሉ በታላቅ ድምፅ አለቀሱ። ሕዝቡም ሁሉ ተሻገሩ። ንጉሱም ደግሞ የቄድሮንን ፈፋ ተሻገረ። ህዝቡ ሁሉ ወደ ምድረ በዳ መንገድ ተሻገሩ። እነሆም ደግሞ ሳዶቅ ከእርሱም ጋር ሌዋውያን ሁሉ የእግዚአብሔርን ቃል ኪዳን ታቦት ተሸክመው መጡ። የእግዚአብሔርንም ታቦት አስቀምጡ፣ ህዝቡ ሁሉ ከከተማይቱ ፈጽሞ እስኪያልፉ ድረስ አብያታር ወጣ። ንጉሱም ሳዶቅን፣ የእግዚአብሔርን ታቦት ወደ ከተማ መልስ። በእግዚአብሔር አይን ሞገስ አግኝቼ እንደሆንኩ መልሶ እርሱንና ማደሪያውን ያሳየኛል። ነገር ግን አልወድህም ቢለኝ እነሆኝ፣ ደስ የሚያሰኘውን ያደርግብኝ አለ። ንጉሱም ደግሞ ካህኑ ሳዶቅን እነሆ አንተና ልጅህ አኪማአስ የአብያታርም ልጅ ዮናታን ሁለቱ ልጆቻችሁ በደና ወደ ከተማ ተመለሱ እኔም እነሆ ከእናንተ ዘንድ ወሬ እስኪመጣልኝ ድረስ በምድረ በዳው መሻገሪያ እቆያለሁ አለው ሳዶቅም አብያታርም የእግዚአብሔርን ታቦት ወደ ኢየሩሳሌም መለሱት በዚያም ተቀመጡ ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ ከእርሱም ጋር የነበሩት ህዝብ ሁሉ ተከናንበው እያለቀሱ ወጡ አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ ለምናሃለው አለ። ዳዊትም ለእግዚአብሔር ወደ ሰገደበት ወደ ተራራው ራስ በመጣ ጊዜ አርካዊ ኩሲ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ሊገናኘው መጣ። ዳዊትም አለው ከእኔ ጋር ብትመጣ ትከብደኛለህ። ወደ ከተማ ግን ተመልሰ፣ ለአቤሴሎም ንጉሥ ሆይ ባሪያ ሆነሃለሁ፣ አስቀድሞ ለአባተ ባሪያ እንደነበርኩ እንዲሁ አሁን ላንተ ባሪያ ሆነሃለሁ ብትለው የአኪጦፌልን ምክር ከንቱ ታደርግልኛለህ። ካህናቱ ሳዶቅና አብያታር በዚያ ከአንተ ጋር አይደሉምን? ምን ከንጉሱ ቤትም የምትሰማውን ነገር ሁሉ ለካህናቱ ለሳዶቅና ለአብያታር ንገራቸው። እነሆ የሳዶቅ ልጅ አኪማአስና የአብያታር ልጅ ዮናታን ልጆቻቸው በዚያ ከእነርሱ ጋር አሉ፣ የምትሰሙትን ሁሉ በእነርሱ እጅ ላኩልኝ። የዳዊትም ወዳጅ ኩሲ ወደ ከተማ መጣ። አቤሰሎምም ደግሞ ወደ ኢየሩሳሌም ገባ ይላል። ማታ ሶስት ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክና ቴሌግራም ላይ አሁን የተነበበው ክፍል በጥልቀት ስለሚጠና መጥታችሁ አብራችሁ እንድታጠኑ። ላለሁኝ ጸጋ ይብዛላችሁ።